የዛሬው ታሪክ ከእግዚአብሔር ለመሸሽ ስለሞከረ ሰው ነው። ነገር ግን የእግዚአብሔር ፍቅር ከምናስበው በላይ እጅግ የላቀ መሆኑን ያሳየናል። እግዚአብሔር ዮናስ ለሚባል ነቢይ እንዲህ አለው፣ ወደ ነነዌ ከተማ ሂድና ሕዝቡ ክፉ ከማድረግ እንዲቆጠቡ እንገራቸውክ። ዮናስ ግን መሄድ አልፈለገም። የነነዌ ሕዝብ በደለኛ እንደሆኑ ያውቅ ነበርን፣ የእግዚአብሔርን ጸጋ እንዳይቀበሉ ተመኝ ስለዚህ ዮናስ እግዚአብሔርን ከመታዘዝ ይልቅ በተቃራኒው አቅጣጫ ሮጠ፣ ሩቅ ቦታ ላይ በሚጓዝ መርከብ ተሳፈረ። መርከቧ በባሕር ላይ እያለች እግዚአብሔር ኃይለኛ ማዕበል ላክ ማዕበሉ ተንቀጠቀጠ፣ ነፋሱም ጮኸ፣ መርከበኞቹም ፈሩ። ዮናስ ግን እውነቱን ያውቅ ነበር። መርከበኞቹን እንዲህ አላቸው፣ ከእግዚአብሔር እየሮጥኩ ነው። ወደ ባሕር ጣሉኝ፣ አውሎ ነፋሱም ይቆማል አለግ አልፈለጉም። ነገር ግን አውሎ ነፋሱ እየተባባሰ ሄደ። በመጨረሻም ዮናስን አንስተው ወደ ውሃው ጣሉት። ወዲያውኑ ባሕሩ ጸጥ አለ። ዮናስ ግን አልሰመጠም። እግዚአብሔርም የሚውጠውን ታላቅ ዓሣ አዘጋጅቶለት ነበር። ዮናስ በዓሣው ሆድ ውስጥ እንዲህ ሲል ጸለየ፣ ጌታ ሆይ፣ ከጥልቅ መከራ ወደ አንተ ጮኩ፣ ጩኸቴንም ሰማ። ዮናስ ለሦስት ቀናትና ለሦስት ሌሊት በዓሣው ውስጥ ቆይ ከዚያም እግዚአብሔር ዓሣውን ዮናስን በደረቅ መሬት ላይ እንዲተፋው አዘዘው። በዚህ ጊዜ ዮናስ ታዘዘ። ወደ ነነዌ ሄዶ የእግዚአብሔርን መልእክት ሰበክ ሕዝቡም አምኖ ንስሐ ገባ፣ ከክፉ መንገዳቸውም ተመለስ እግዚአብሔርም ለዮናስ እና ለሁላችንም አንድ ኃይለኛ እውነት አሳየው። እግዚአብሔር ሁለተኛ ዕድል ይሰጣል። ከስህተቶቻችን ይልቅ የእርሱ ምሕረት ይበልጣል። ምንም ያህል ርቀት ብትሮጥም ፍቅሩ አሁንም ሊያገኝ ይችላል። ከዚህ ታሪክ የተማራችሁ ከሆነ ተጨማሪ የመጽሐፍ ቅዱስ ታሪኮችን ለማግኘት ላይክ እና ሰብስክራይብ አድርጉ።